ሰላም ጤና ይስጥልን አድማጅ ተመልካቾቻችን መጋቢት 3 2017 ዓ ምት ዕለታዊ ዘገባዎችን ጀምቻለሁ ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየ በለጠ ካሳ ነኝ እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ አብራችሁን ከቆያችሁ የተለያዩ መረጃዎች ይሰማላችሁ ወደ ግንባር የሚወስዱ መረጃዎች አሉ ሰሞኑ እንግዲህ ወደ ተለያዩ አካባቢዎች ከተመደቡት የአድማ የአድማብተን አባላት መካከል ብዙዎቹ ከስምሪት ቀጠናቸው እየጠፉ መሆናቸውን ተከትሎ ወደ ካምፕ እንዲመለሱ የታዘዙበት ቀጠና አለ ወደ ካምፕ እንዲመለሱ እና የስነልቦና ግንባታ እንዲሰጣቸው በሚል ወደ ካምፕ ተመልሰዋል ተብሏል። ይህንን በተመለከተና ሌሎች አካባቢ ያሉ የግንባር ዝርዝር መረጃዎችን በቅደም ተከተል ወደ እናንተ የማድረሳችሁ ይሆናል። እነዚህ መረጃዎች እየተከታተላችሁ እስከ መጨረሻ አብራችሁ እንድትቆዩ በአክሮት ጋብዛለሁ። ሀሳብ አስተያየት ካላችሁ ጥቆማ ዜና ሜል ዶት ኮም ላይ እንድትልኩልኝ፣ እንደዚሁም ደግሞ በሌሎቹ ማህበራዊ ሚዲያ የመልእክት መላላኪያ ዘዴዎች ዋትሳፕ፣ ቴሌግራም፣ ሜሴንጀር፣ ትዊተር እና ሌሎቹ እንደዚሁ በውስጥ መስሮች በትልኩ ቲክቶክን ጨምሮ የማስተናግድ ይሆናል። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። የዋትሳፕ ቁጥር በቀጥታ ብታስቀምጥልን ብላችሁኛል። እንግዲህ ምናልባት ይህ ቁጥር በቀጥታ የሚቀመጥ ከሆነ ተገላጭ ይሆናል እንጂ አስተያየት ለመስጠት ጠይቃችሁኛል። በውስጥ በኢሜይል መልክቶች ልትርክል ትችላላችሁ። በእጅጉ ነው የማመሰግነው ይህን እያደረጋችሁ ስለሆነ። የተለያዩ መረጃዎችና እንደነገርኳችሁ ያስቁት እነዚህ እየተከታተላችሁ እስከ መጨረሻዎቹ ደቂቃዎች ጋር አብራችሁ እንድትቆዩ በአክብሮት በድጋሚ ጋብዛለው። እንግዲህ መረጃዎቹ እና ከዘገባዎቹ ባሻገር እንደዚሁ በውስጥ የላካችኋቸው መልእክቶችም አሉ። ከነዚህ ውስጥ ጠቃሚ ይሆናሉ የተባሉትና የጥቆማ መረጃዎችንም ያካትቻለው እነሱ በማቅረብ ወደ መረጃዎች ነው የምሄደው። መጋቢት ሰላሳ የወሩ የመጨረሻ ዘገባችን ነው። እየተከታተላቸው አብራቸውን እንድትቆዩ። በውስጥ ከተላኩ መልእክቶች መካከል በፖለቲካ ፓርቲ ትግል፣ እንዲሁም በትጥቅ ትግል ውስጥ አዊ ትግል በሀሳብ መከራከር በደንብና በአሰራር ተጠያቂነት እና እርማትን በውስጥ ማድረግ ቢቻልና ቢለመድ መልካም ነው የሚል አስተያየት አድርሳችሁኛል። አመሰግናለሁ። ወደ ህዝብ የሚወጣና የሚነገር በአደባባይ የሚሰራጭ የውስጥ ትግልና በውስጥ ማለቅ ያለበት ቤት ዘግቶ መገምገም ያለበት ጉዳይ እያለ ለንትርክ ማንን ይጠቅማል ወደ አደባባይ ይዞ መውጣት በተለይም በዲጂታል ዘመን ላይ ሆኖ ተገቢ ጥንቃቄ ካልተደረገ መረጃ የመሰራጨት እና የህዝብን አእምሮ በአሉታዊ መንገድ የመጉዳት እድሉ ሰፊ ነው። ስለዚህ እነዚህ አይነት ነገሮች መለመድ አለባቸው። አንድ የሀሳብ መንገድ ለማበጀት ፈታኝ ጊዜ ነው። ይህንን ግን ማለፍ ይጠበቃል የሚል አስተያየት ሰታችኛል። አመሰግናለሁ። በዚህ በኩል ግን የህዋትና የሻቢያን ተሞክሮም እንደዚሁ አንስታችኋል። ህዋትና ሻቢያ ከትጥቅ ትግል ጀምሮ በፖለቲካ አስተዳደር ውስጥ ድርጅት አሰራር ያላቸው ዲሲፕሊን ለድል አብቅቷቸዋል። ይሄ ልምድ በቀላሉ የሚታይ አይደለም። ሌላ የሚወሰድ ልምድ ባይኖራቸውም የድርጅት ዲሲፕሊን እና ይሄኛው የሚወሰድ ነው የሚል አስተያየትም ጨምራቸዋል። አመሰግናለሁ። ሌላው ወደ ኢሚግሬሽን ቢሮ የሄደ አንድ ሰው የደረሰበትን በተመለከተ እንደዚሁ ከአደረሰ የመልዕክቶች መካከል ብዙዎቻችሁን በየቀኑ የሚፈትን ጉዳይ ይኖራል። እንግዲህ ኢሚግሬሽን የዜግነት በተለይ ፓስፖርት ጋር በተያያዘ ያለውን እንግልት በተመለከተ አንድ አድማጭ ተመልካች ያጋጠመውን በተመለከተ፣ አምስት ሺህ ብር ከፍዬ ለመጀመሪያ ዙር ቀጠሮ ተሰጠኝ። ቀጠሮ በአጋጣሚ አለፈኝ። አንድ ቀን አልፎ ሲሄድ በድጋሚ አምስት ሺህ ብር ከፍለ ነው ቀጠሮ የሚሰጥህ የሚል ምላሽ ነው የተሰጠኝ። በዚህም ዱላም ድብደባም ተጨምሮ ነው ከግቢው የተባረርኩት። ኢሚግሬሽን አካባቢ በሕዝብ ላይ የሚፈጸመውን በደል ሁሉም የወቀው ዜጎች ላይ ግፍ የሚሰራ ተቋም ነው። ስለዚህ ይሄ ተቋም እየሰራ ያለው ግፍ ሕዝብ ይወቀው የሚል የደረሰበትን ቅሬታ እንደዚሁ አቅርቧል። ሌላው አድማና ሚሊሻ አድማ በታኙ በተመለከተ የአድማ ብተና አባላትን የራሳቸውን የህሉና ትግል መልሰው ለምን እንደሚታገሉ ትምህርት ሊሰጣቸው ይገባል። ይህን ሁሉ ያደረገው የፖለቲካ ግንዛቤና የፖለቲካ ብልጫ ስላልተወሰደና እነሱን ወደ ጎን ማሰለፍ ስላልተቻለ ነው። አሁን እርስ በርስ ውጊያ ውስጥ የተገባው ከላይ እስከታች ድረስ ባሉ እንደዚሁም በተለያዩ ተቋማት የሚሰሩም ሰዎች የፖለቲካ ግንዛቤ ቢፈጠርላቸው ይህን አደጋ መቀነስ ይቻላል የሚል አስተያየት አድርሳችኋል። አመሰግናለሁ። ሌላው የሾፌሮች ቅሬታ ነው። ሾፌሮች በሚዲያ የተወሰኑ ተከታታይ ዘገባዎችን በኢትዮ ፎከስ በኩል ስለተሰራልን እናመሰግናለን በሚል መግቢያ የላኩት ቅሬታ አለ። ሾፌሮቹ ሌሎቹ ሚዲያዎች ሽፋን እየሰጡን አይደለም የሚል ቅሬታም አቅርበዋል። ያው እንግዲህ በዚህ ላይ እየተስተናገዱ ነው። አሁንም ግን ሾፌሮች እንደወጡ ይቀራሉ፣ በየቦታው ይገደላሉ። የናፈቁትን ቤተሰብ ሳያዩ በዛው በወጡበት የቀሩ በርካታ ሾፌሮች አሉ። መፍትሄ የለም። ላለፉት ሰባት ዓመታት የኢትዮጵያ ሾፌሮች ያሳለፉትን መከራ ያክል በኢትዮጵያ ውስጥ ያሳለፈ ሕዝብ ያለ አይመስለንም ብለዋል። ያው ሁሉም ሕዝብ መከራ ውስጥ ነው። እናንተ ብቻ አይደላችሁም። ወደ ጦር ግንባር የሚላክ ወታደር እንኳ ቤተሰቦቹን ተሰናብቶ አይወጣም። እኛ ወደ መስክ ወይም ደግሞ ለስራ ስንወጣ ቤተሰቦቻችን ተሰናብተን ነው የምንሄደው። የምንመለስ አይመስለንም። የሞት ቀጠና ውስጥ ነው የሄድነው። ብዙዎቻቸው ጓደኞቻችን በመንገድ ቀርተዋል። ሁሉም የሀገሪቱ ቀጠና አገሩም ህዝቡም እያገለገልን የሚጠብቀን ሀይል ግን የለም። ህዝብም እየጠበቀን አይደለም፣ መንግስትም እየጠበቀን አይደለም። ስለዚህ ወደየት ነው መሄድ የምንችለው? አማራጫችንስ ምንድን ነው? በቅርቡ የተቀናጀ የስራ ማቆም አድማ ለመጥራት እንገደዳለን የሚል እንግዲህ ከሾፌሮች ያለውን ብሶት በተመለከተ ይናድሷል ይኸው ደርሷል። እንግዲህ ሾፌሮች በተለያዩ አካባቢዎች የሚደርስባቸው ግፍና ሰቆቃ ይታወቃል። በሀገሪቱ ውስጥ ያለው አጠቃላይ ሁኔታ አንድ አካል ነው። ከዚህ ጋር በተያያዘ አድማን በተመለከተ እንደዚሁ በኢትዮጵያ ውስጥ የሚገኙ የሕክምና ባለሙያዎች በማህበራዊ ሚዲያ ንቅናቄ መጀመራቸውንም እንደዚሁ የወጡ መረጃዎች ያሳያሉ። የጤና ባለሙያዎች ምላሽ የማይሰጠን ከሆነ እስከ ስራ ማቆም አድማ ልንቀጥል እንችላለን ብለዋል። እንግዲህ የህክምና ባለሙያዎች ከዶክተሮች ነርስ፣ እና ሌሎች የህክምና ፋርማሲስቶችን ጨምሮ በዚህ ዘርፍ የተሰማሩ ባለሙያዎች ህይወት ስናድን ኑረናል፣ አሁን ግን የራሳችን ህይወት ማዳን አለብን የሚል ማህበራዊ ሚዲያ ንቅናቄ ዘመቻ መጀመራቸውን ለአዲስ ስታንዳርድ ገልጸዋል። ሐኪሞቹ አስተባባሪዎቹን የደረሰባቸውን የሚከፈላቸውን ክፍያ በተመለከተና ያለውን የኑሮ ሁኔታ በተመለከተ ይህንን ሌሎችን እያዳን እኛ ግን መዳን ይጠበቅብናል ወይ ደግሞ ህይወታችን አድናል የሚለውን ዘመቻ ጀምረዋል። በሃሽታግ ሐኪሞቹ ምላሽ ካላገኙ እስከ ስራ ማቆም አድማ እንደሚያደርጉ ነው ለአዲስ ስታንዳርድ የገለጹት። ለከፋ የኑሮ ውድነት ተጋልጠናል፣ ልጅ ወልዶ ማሳደግ አልቻልንም፣ ትዳር መያዝ አልቻልንም፣ የቤት ኪራይ መክፈል አልቻልንም። ስለዚህ ድምፃችን የኢትዮጵያ ህዝብ ይስማለን ሲሉ የኢትዮጵያ ሀኪሞች ይህንን ጥሪ አቅርበዋል። እንግዲህ ከሀኪሞች ባሻገር ባለፈውም እንደዚሁ በተደራጀ መንገድ የዩኒቨርሲቲ መምህራን እና እንዲሁም ደግሞ የአንደኛ ሁለተኛ ደረጃ ትምህርት ቤቶች መምህራን ደሞዝ ጋር በተያያዘ እንደዚሁ ማህበራዊ ሚዲያ ዘመቻዎችን ንቅናቄዎችን ጀምረው ነበረ። ባለፈው እንደምታሳውስ አሳዛኝ ነበር። የጤና ባለሙያዎች ጭምር ህይወታቸውን ሁሉ ተመካክረው እያጠፉበት መንገድ ነበር። ከኑሮ ውድነቱ ጋር በተያያዘ መፍትሄ ያተናል በሚል እንዲሁም ደግሞ የጤና ባለሙያዎች ደግሞ የዲግሪያችንን እንመልስ የሕክምና ትምህርት የወሰድበትን ለሰባት ዓመታት የደከምንበትን ትምህርታችን እንመልስ በሚል እንግዲህ በኢትዮጵያ ውስጥ በነገራችን ላይ ሐኪሞች በዚህ ልክ ምሬት ውስጥ ነው የሚገኙት። በሌሎች ሀገራት ደግሞ ከፍተኛ ተከፋይ ከሚባሉት ባለሙያዎች መካከል ሐኪሞች ይገኛሉ። በኢትዮጵያ ውስጥ ግን የአንድ ጀማሪ ሐኪም ደመወዝ እውነት ለመናገር ያው እንግዲህ በጣም በሚያሳዝን ሁኔታ ነው። ብዙ ለፍተው ተምረዋል። ሁሉም ዘርፍ ላይ ያለ ችግር ቢሆንም ሐኪሞች ላይ ደግሞ ያለው ይከፋል። በዚህ እንግዲህ ዲግሪያችንን መልስ የሚል ማህበራዊ ሚዲያ ላይም ዘመቻ ተጀምረዋል። ትምህርት የደረስቸዋለው፣ ቤተሰቦቻችን ተስፋ ቆርጠውብናል። የሚሉት እንግዲህ የአገሪቱ አጠቃላይ ያለው የዜጎች አያያዝ እና ለዜጎች ኢትዮጵያ አሁን ያለችበት ሁኔታ የሚያሳይ ነው። ወደ መረጃዎቹ ሄዳለሁ። ጠቅላይ ሚኒስትር አብይ አህመድ የአፍሪካ ሕብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍን ባለፈው የተመረጡትን አግኝተው ማነጋገራቸውን ገልጸዋል። የቀጠናዊ ጉዳዮች እና የሰላምና ጸጥታ ጉዳዮች ላይ መነጋገራቸውንም ነው የገለጸው። ዝርዝር ጉዳይ አልተገለጸም። እንግዲህ ያው ጠቅላይ ሚኒስትሩ ጠፍተዋል፣ ታሟል የሚለው ወሬ እንግዲህ ከትላንት ከሰዓት ጀምሮ የደቡብ ሱዳን የሉካን ቡድን ተቀብለው ማነጋገራቸውን ዛሬ ደግሞ ማድረጋቸውን እየገለጹ ነው የሚገኙት። ያው እንግዲህ ተፈላጊ ነበርኩ ተናፍቅ ያለው ተመልሻለው የሚል ይዘት ያለው ነው። እንግዲህ ከሚዲያ ጠፍተው የተመለሱበት መንገድ ከዚህ ባሻገር አብይ አህመድ በትላንትና እለትም እንደዚሁ ለጌታቸው ረዳ ምስጋና አቅርበዋል። ላለፉት ሁለት ዓመታት በትግራይ የነበረውን ጊዜያዊ አስተዳደር ስለመሩ በእጅጉ እናመሰግናለን የሚል ምስጋና አቅርበዋል። እንግዲህ ከዛ በፊት ጌታቸው ረዳና አብይ አህመድ በተለይ በቃላት ጦርነት ውስጥ የነበሩበት ሁኔታ ይታወቃል። ጌታቸው ረዳ በጦርነቱ ጊዜ አብይ አህመድን ሰብሂው ማን ወይም ደግሞ ከሰው በታች አድርጎ በሚዲያ ሲገልጸው እንደነበር ይታወቃል። አሁን እንግዲህ በትግራይ የተባረረው ሶስተኛው ፕሬዚዳንት ነው ጌታቸው ረዳ። ከዛ በፊት ዶክተር ሙሉ ነጋ በኋላም ዶክተር አብርሃም በላይ አሁን ደግሞ ጌታቸው ረዳ በህወሓት ተባረዋል፣ ምስጋናም ቀርቦላቸዋል። አሁን አዲስ በትግራይ አዲስ ጊዜ አስተዳደር ይመረጣል ተብሎ እየተጠበቀ ነው የሚገኘው። ሌላው መረጃችን የአማራ ማህበር በአሜሪካ ያወጣው ዘገባ አለ። በሳምንታዊ የጦርነት ዘገባና ሪፖርቱ ላይ ከመጋቢት 22 እስከ መጋቢት 28 2017 በተለያዩ የኢትዮጵያ አካባቢዎች የነበረውን በተለይ በአማራ ክልል የአንድ ሳምንት ሪፖርቶች እንደሚከተሉ አውጥቷል። በተለያዩ አካባቢዎች ጦርነቶች፣ ውጊያዎች በሰብዓዊ መብት ላይ ለዚሁ ግፍና ሰቆቃዎች ንጹሃን መገደላቸውን ጨምሮ ነው ያወጣው። በሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ዞን፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር፣ ሰላሌ፣ አዲስ አበባ፣ በወለጋና በሌሎች አካባቢዎች በተለይ በአማራ ተወላጆች ላይ የተፈጸሙ ግፍና ሰቆቃዎችን በሪፖርቱ አካቷል። በተለይ በወረዳ ደረጃ ባለፈው እንግዲህ ባለፉት ሰባት ቀናት ውጊያ የተደረገባቸው በሚል ማህበሩ ባወጣው በሰሜን ወሎ ቆቦ፣ ወልዲያ፣ ደብረ ብርሃን፣ ደብረ ማርቆስ፣ ፍኖ ሰላም እና ደብረ ታቦር ከተማን ጨምሮ በከተሞች ከዛ ባሻገር ደግሞ በ16 ወረዳዎች እና በ8 ዞኖች በርካታ ንጹሀን በተለያዩ ቦታዎች ሙትና ቁስለኛ መሆናቸውን በሪፖርቱ አካትተዋል። እንግዲህ እያንዳንዱ ቦታ ላይ የተገደሉትን በስም ዝርዝርም እንደዚሁ ይዘው ወጥተዋል። በኦነግ ሸኔም እንደዚሁ በወረጃ አርሶ እና በወለጋም የሆነውን በተመለከተ በሪፖርቱ አካትተዋል። በርካታ ንጹሃን እንግዲህ በአማራ ክልል ጉዳት የደረሰባቸው ባለፈ ሰባት ቀናት በተለይ በሀብሩ እንግዲህ ሰሜን ወሎ አካባቢ ሀብሩ፣ ወልዲያ፣ መቄት፣ ራያ ቆቦ፣ ግዳን፣ አማራ ሳይንት፣ ምዕራብ ወሎ፣ ተሁለደሬ፣ መቅደላ፣ ኩታበር፣ ኤፍራታ ግድም፣ ሸዋ ሚዳ፣ ወረሞ፣ ምንጃር፣ አንጾኪያ፣ ደብረ ብርሃን፣ ከሰም፣ መንዝማማ፣ መራቤቴ እንዲሁም ደግሞ ወደ ጎጃም ጎንቻ፣ ደብረ ኤልያስ፣ ባሶሊበን፣ አነደድ ሁለት ጅነስ፣ ደብረ ማርቆስ፣ ስናን፣ ጃቢጠናን፣ ደጋ ዳሞት፣ ደንበጫ፣ ሰከላ፣ ዳንግላ፣ ዋጉሳ፣ ፋግታ፣ ጎንጅ ቆለላ፣ ሜጫ እንዱም ደሞ ወደ ጎንደር ቀጠና ላይ ጋይንት፣ ታች ጋይንት፣ ደብረታቦር፣ እስቴ፣ ፎገራ፣ ወገራ፣ አርማጭሆ፣ ጭልጋ፣ ምራብ አርማጭሆ፣ ኪንፋዝ በገላ፣ ታች አርማጭሆ፣ ጎንደር ዙሪያ፣ ጠገዴ፣ ላይ አርማጭሆ፣ መተማ ቋራ ዳባት ጠለምት አዳርቃይ አካባቢዎች የተደረጉ ውጊያዎችንና ይህን ውጊያም ተከትሎ በንጹሃን ላይ የደረሱ ጉዳቶችን በተመለከተ ማህበሩ በሪፖርቱ አካቶ ይዞ ወጥቷል። ልትመለከቱት ትችላላችሁ። እንግዲህ በየጊዜው በተለያዩ አካባቢዎች ያሉ ሪፖርቶችን እያወጣ ነው የሚገኘው። ወደ መረጃዎቹ እቀጥላለሁ። የችሎት መረጃ ላስከትል። በትላንትናው ዕለት መጋቢት 29 2017 ዓ.ም ከአዲስ አበባ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በርካታ የደህንነትና የፖለቲካ እስረኞች ፍርድ ቤት ቀርበው ነበር። ከነዚህ መካከል ዶክተር ቴዎድሮስ ኃይለማርያም፣ የአብን የጸሐፊ የነበረው እስክንድር ሽፈራው፣ የአማራ ክልል ከፍተኛ የደህንነትና መረጃ ኃላፊና አስተባባሪ የነበረ ሰው ብርሃኑ ብርሃን እንደዚሁ ብርሃኑ ሰባት፣ እንዲሁም ደግሞ ህይወት አለማየሁ ናቸው የቀረቡት። አምስተኛው ተከሳሽ አሮን ትርፌ አልቀረበም በጤና እክል ምክንያት ልደታ ከፍተኛ ፍርድ ቤት ለመጋቢት ኃይለ ትላንትና የተሰጠው ቀጠሮ በዋስትና ጉዳይ ላይ ብይን ክርክር ለመስጠት እንደነበር መረጃዎቹ ያሳያሉ። ፍርድ ቤቱም ብይን ሰጥቷል። ፍርድ ቤቱ የክሱ ፍሬ ነገር አለመቀየሩን አንቀጽና ቁጥሮችን ገልጾ ለተከሳሾቹ ተናግሯል። ተጠርጣሪዎቹ የችግሩ ዋና ማስተር ማይንድ ስለሆኑ ቢለቀቁ በዋስትና አሁንም የከፋ ችግር ያደርሳሉ በሚል ፍርድ ቤቱ ወሳይ ሰነድ በማዘጋጀት ስትራቴጂካዊ አመራር በመስጠት የቀረበ ክስ ስለሆነ ዋስትና መብትን ከልክያለ ውሏል። ፍርድ ቤቱ ዋስትና መብትን በመከልከል ዳኞች እንዲሁም ደግሞ የመዝገቡን የክስ አንቀጽ በመቀየራቸው ጭምር የምርበራና ክትትል እየተደረገባቸው እንደሆነ ዳኞቹ ጭምር እንግዲህ ከመንግስት የደህንነቶች ከፍተኛ ጫና እየደረሰባቸው እንደሆነ ምግለ ለተከሳሾቹ አስረድተዋል። ዳኞቹ ያው ነፃነት እንደሌላቸው ነው የገለጹት። ከፍተኛ ክትትል የተደረገባቸው እነሱ ግን እንደዚሁ የክስ አንቀጾችን ጭምር ማሻሻላቸውን ገልጸዋል። ከባድ ጫና ውስጥ እንደሆኑ ዶክተር ቴዎድሮስ ኃይለማርያም ብያኔው የተሰጠው በጅምላ ስለሆነ አልተቀበልነውም፣ ይህም ሁላችንም ለይቶ እየሰጠ አይደለም፣ አልተመዘነም የሚል አስተያየት ሰጥቷል። ድርጊቱ በፍትህ ስርዓቱ ላይ የተሰጠ አሳፋሪ የዳኞች ድርጊት ነው ብለውታል። ተከሳሾቹ በህዝብ ትግል የፍትህና ይረት ዘመን ሲመጣና ነፃ ስንወጣ ያን ሁሉም ዳኞች ታፍራላችሁ፣ አንገታችሁን ትደፋላችሁ ነው ያሏቸው። ያው ዳኞቹ እንግዲህ በዚህ መሰረት ይሄን ከሰሙ በኋላ ለሰኔ አስር ተለዋጭ ቀጠሮ መስጠታቸውን ነው የአቃቢ የተጠበቆቹ እየገለጹት። ሌላው ፍርድ ቤት ከቀረቡት መካከል እነ አርቲስት ዮርዳኖስ አለሜ መዝገብ የሚገኙት እነ ዶክተር ትላንትና ፍርድ ቤት ቀርበዋል። አርቲስት ዮርዳኖስ ሳለሜ፣ ዶክተር ሲያዊቸው፣ ዋና ኢንስፔክተር ፍቃዱ ተፈሪ፣ ጫን ያለው ዘየደ፣ ሳሙኤል ባዜ፣ ዳኛ አበበ፣ ሀሊማ አህመድ፣ አሸናፊ መለሰ፣ ኢንስፔክተር ትእዛዙ ይትፋረክ፣ ጥላይ ይታይህ፣ ዋና ሳጅን ጎርፌ ወጣት ጨምሮ ወደ 11 ተከሳሾች ፍርድ ቤት ቀርበዋል። ቀጠሯቸው የነበረው አቃቤ ህግ በቀረበው ሰነድ ላይ የሰው ማስረጃ ክርክርን መርምሮ ብይን ለመስጠት ነበረ። እንግዲህ በፍርድ ቤቱ በማስረጃነት ያልተያዙ ጠፍተዋል የተባሉ ሰነዶች በተለይ የድምፅ ቅጅ ሲዲዎች፣ እነዚህም በተመለከተ በችሎቱ ላይ እንደዚሁ ውዝግብ ተነስቶ ነበር ነው የተባለው። ሲዲዎቹ ማስረጃ ጠፍተውናል ከተባለ በኋላ እንደገና አግኝተናቸው አልተቀበሉ ሲባሉ፣ ለአንድ ዓመት ጠፍቶ የነበረ የድምፅ ቅጅ ወይደግሞ በክሱ ላይ ተጠቅሶ የነበረው የድምፅ ቅጅ እስካሁን ለምን ቆየ በሚል ተከሳሾቹ ጥያቄዎችን አንስተዋል። በዚህም ዳኞቹ ይቅርታ መጠየቃቸውን ነው መረጃዎች የሚያሳዩት። ፍርድ ቤት ጠፋ የተባለው ሰነድ ሲመጣ አንድ ዓመት እንደዘገየ የሚለው ጉዳይ መነጋገሪያ ነበረ። ተከሳሾች ቅሬታ አቅርቦበታል። ዳኞችም ለዚህ ይቅርታ ጠይቀዋል ከተባለ በኋላ በድምፅ ቅጅ ማስረጃዎች ላይ አስተያየት ለመስጠት የአቃቢ ህግን ማስረጃዎች አስተያየት እንዲሰጥባቸው ጠበቆችና ተከሳሾቹ ለሚያዝያ 9 2017 ዓ ም ተለዋጭ ቀጠሮ ተሰጥቷል። ነው እየተባለው ልደታ አካባቢ የነበረው እንግዲህ ሌላ ግንባር ነው። በዚህ አካባቢ የህሊናና የፖለቲካ እስረኞች እየተሰቃዩ ነው የሚገኙት። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ሰከላ ጎጃም ግሻ ዓባይ የሚስደን መረጃ ማስቀደም ነው ጀምረው ሰከላ ግሻ ዓባይ ከተማ መጋቢት 29 ለሁለተኛ ቀን የዘለቀ ከባድ ውጊያ ተደርጓል። በውጊያው ከፍተኛ ሰብአዊ ቁሳዊ፣ ወታደራዊ ኪሳራ መድረሱን ነው መረጃዎች የሚያሳዩት። በዚህም እንግዲህ አርባ አንድ የሚደርሱ የመንግስት ኃይሎች በድምሩ የመከላከያ የአድማ ብተናና የሚሊሻ አባላት ሞትና እና ቁስለኛ ሆነዋል። ትጥቅም በተመለከተም ከሰላሳ ሁለት በላይ የነፍስ ወከፍ እና የቃታ መሳሪያዎች በፋኖች ገብተዋል። እንደዚሁም ደግሞ በፋኖ ተይዘው የተወሰዱ የሚሊሻ አባላትም እንዳሉ የመረጃ ምንጮቹ ገልጸዋል። እስር ቤትም ተሰብሮ እስረኞችም አምልጠዋል ነው የተባለው። በከተማው በተለያዩ አካባቢዎች እንግዲህ ከባድ ውጊያ ነበር ለሁለተኛ ቀን የአማራ ፋኖ በጎጃም ሶስተኛ ክፍለጦር የተለያዩ ብርጌዶች እና አምስተኛ ክፍለጦር አንድ ብርጌድ በዚህ ውጊያ ላይ ስለመሳተፋቸው እንደዚሁ የጊዮን ብርጌድ ቃል አቀባይ ፋኖ የቻለ አድማሱ ከላከው መረጃ ለመመልከት ተችሏል። በንጹሐን ላይም የሁለት ሞት እንዲሁም ደግሞ ከፍተኛ የሆነ የንብረት ውድመት መድረሱን በፋኖ በኩልም እንደዚሁ ቀላልና ከባድ የአካል ጉዳት መድረሱን መረጃዎች ገልጸዋል። የአማራ ፋኖ በዘመቻ አንድነት የወሎ ሪፖርት ላይም ይሄ አብሮ ተካቷል። ወደ አርማጭሆ ስንሄድ አርማጭሆ እንደዚሁ በተፈጸመ ድንገተኛ የደፈጣ ጥቃት በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል ነው የተባለው። ልዩ ቦታው ጋብላ ተብሎ በሚጠራ ቦታ ከምዕራብ አርማጭሆ እንቅስቃሴ ላይ በነበረ ኮንቮይ ወታደሮ ተሸካሪ መጋቢት 29 ከቀኑ 10 ሰዓት ተኩል በተፈጸመ ድንገተኛ ጥቃት በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ለመረጃ ምንጮቹ ከሆነ ከ45 በላይ መንግስት ወታደሮች ሙትና ቆስለኛ ሆነዋል ተብሏል። ይህም እንግዲህ ከፍተኛ የሆነ ወታደራዊ ኪሳራ ነው። ይህንን ጥቃት የፈጸመው የአማራ ፋኖ በጎንደር አንድነት አርበኞች ክፍለ ጦር ሻለቃ በሪሁን ግብረ እየሱ ብርጌድ መሆኑን ለዚሁ መረጃዎች ጠቁመዋል። ወደ ምዕራብ ጎንደር መተማ ስንሄድ ኮኪት ሰሞኑን ተመድበው ከስልጠና ጣቢያ ወደ አካባቢው ከሄዱ ሰባት መቶ አዲስ ምልምል የአድማ ብተና አባላት መካከል እስካሁን ሰባ ስድስት በላይ የሚሆኑት ስለመጥፋታቸው ነው የመረጃ ምንጮቹ የገለጹት። ከፊሎቹ ከነትጥቃቸው፣ ከፊሎቹ ደግሞ ጀል የሆነው እንደዚሁ ነው እየጠፉ ተብሏል። ይህንን በተመለከተ ከፍተኛ ድንጋጤ ተፈጥሯል። በዚህ ምክንያት ትናንትና ጉንዶ ተብሎ በሚጠራ ቦታ ከመከላከያ ጋር ስምሬት ተሰጥቷቸው የነበሩ የአድማ ብተና አባላት አቋም አላስተካከሉም፣ ወደ ፋኖ ይገባሉ፣ በፋኖ ላይ ለመተኮስ ሙሉ ስነ ልቦና ዝግጅት የላቸውም፣ በሚል መከላከያ መገምገሙና የጠፉ ጓደኞቻቸው አሳሳቢ መሆኑን ተከትሎ ወደ ካምፕ እንዲገቡ ተብሏል ነው እየተባለው። ወደ ስድስት መቶ የሚደርሱ የአድማብተን አባላት እንደገና ወደ ካምፕ ገብተው የስነ ልቦና ግንባታ፣ የዘመቻ እቅድ እንዲሁም ደግሞ ጭካኔና ከፋኖ ጋር እንዴት መዋጋት እንዳለባቸው ድጋሚ ትምህርት ሊሰጣቸው ይገባል ተብሏል። በተለያዩ አካባቢዎች እንግዲህ የአድማ ብተን አባላት ከአዲሶቹም ጭምር እንደዚሁ ከስምሪት ቀጠናዎቻቸው እየወጡ ነው የሚገኙት። በዚሁ ቀጠና ጎንደር ጠዳ ከጎንደር ከተማ ጠዳ ክፍለ ከተማ በቅርብ እርቀት መገጭ ግድብ አካባቢ ተከታታይ የዲሽቃ እና የሞርተር ተኩስ ይሰማል ተብሏል። እስካሁን የደረሰው ጉዳት አልታወቀም ነው እየተባለው። ትላንት አመሻሽም ዛሬ ረፋድም በዚህ አካባቢ እንደዚሁ ከፍተኛ የዲሽቃ ተኩስ ይሰማል ተብሏል። ወደ ደምቢያም እንደዚሁ ሮቢት አካባቢ እንደዚሁ አልፎ አልፎ የተኩስ ድምፅ ይሰማል ብሏል የመረጃ ምንጮች። የደረሰውን ጉዳት ግን ለማረጋገጥ እንዳልቻሉ ነው የገለጹት። ሌላው ከደብረ ታቦር ዛሬ ማለዳ ብዙ 23 ዲሽቃ እና በርካታ የሰራዊት አባላት የጫኑ ወታደራዊ ተሸካሪዎች በብዛት ወደ ጉና ጋሳይ፣ ክምር ድንጋይ፣ እስቴና ዳይን ቀጠናዎች በብዛት ሲንቀሳቀሱ ስለመመልከታቸው ከደብረ ታቦር አካባቢ የአይን ማኞች ይንን ገልጸዋል። ወደ መተከል የሚወስድን መረጃ ሳስከትል መተከል ዳንጉር ወረዳ በደሙ ቀበሌ አዲስ አለም መንደር፣ ሰላም አርጊው ጎጥ እንዲሁም ደግሞ እንጃኩያ ባዚር ላም በጅውሃ በላያ አወንጅስ ተብሎ የሚጠሩ አካባቢዎች፣ በእነዚህ አካባቢዎች በአማራ ተወላጅ መንደሮች ላይ ጥቃት ተፈጽሟል። ይህ ጥቃት የተፈጸመው በመንግስት ወታደሮች እና በአካባቢው ደግሞ እንደዚሁ ሌላ የፖለቲካ አላማ ይዘናል በሚሉ እና ነፃ ውጪ በሚባሉ ታጣቂዎች በጥምረት ነው። እነዚህ ታጣቂዎች ለመከላከያ መረጃዎችን እየሰጡ ጭምር ነው በአካባቢው ነዋሪዎች ላይ ሰቆቃ እንዲፈጸም ያደረጉት። በርካታ ንጹሐን ተጨፍጭፈዋል። እስካሁን ድረስ ቁጥራቸውን ቦል ማረጋገጥ አልተቻለም። መኖሪያ ቤቶች ተቃጥለዋል። በርካታ መኖሪያ ቤቶች ንብረት ተዘርፏል፣ ንብረቱ ወድሟል ነው የተባለው። እንግዲህ በስድስት መንደሮች ዳንጉር ወረዳ የተፈጸመ ነው። አሁን ላለፉት ሁለት ዓመታት መተከል አካባቢ ያለው ጉዳይ ትንሽ ወደ መረጋጋት የመጣ ቢሆንም ሰሞኑ ደግሞ የሚታዩት መረጃዎች እነዚህ ናቸው። በመንግስት ኃይሎች የሚፈጸሙ ጭፍጨፋዎች በዚሁ በጃዊ ቀጠና ጃዊ ከተማ ፈንድቃ ፈንድቃ ከተማ ፋኖ በፈጸመው ድንገተኛ ጥቃት ስድስት የሚሊሻ አባላት ሙትና ቁስለኛ ሆነዋል ተብሏል። ከጃዊ ፈንድቃ ከተማ ወደ ገጠር ቀበሌዎች አሁንም ትራንስፖርት እና እንቅስቃሴ ተዘግቷል። መውጣትና መግባት ተከልክሎ፣ ህዝቡ በከፍተኛ ችግር ውስጥ ነው የሚገኘው። ትላንትና የተፈጸመውን ድንገተኛ ጥቃት ተከትሎ በአካባቢው ነዋሪዎች ላይም እንደዚሁ ድብደባዎች፣ እስራት ተፈጽሟል። ምግብ ቤት ላይም እንደዚሁ የመንግስት ወታደሮች ተኩሰው እንደዚሁ ንጹሐን ላይ ከባድ ጉዳት አድርሰዋል ነው እየተባለው። አዊ ዞን ጃዊ ወረዳ። ሌላው መረጃ የስልክ ቅጅና ድምፆችን በተመለከተ የውስጥ መረጃ ምንጮች ያደረሱት ከቴሌ ወጥተው በርካታ የድምፅ ቅጅዎች ወደ መከላከያ የዘመቻ ስምሪት የአየር ኃይልና የግንባር ዘመቻ አዛዦች ተከፋፍሏል፣ ተሰራጅተዋል ነው የተባለው። ለብልጽግና የሚዲያ ሰራዊትም እንደዚሁ ከአንድ መቶ ስልሳ በላይ የተቀነባበሩና ና የፋኖ ስልክ ልውውጥ ናቸው የተባሉ ድምፆች በማህበራዊ ሚዲያ እንዲለቀቁ ሊደረግ ነው ብለዋል የመረጃ ምንጮች። በተለይ የአየር ኃይል የድሮ ጥቃቶችን ለመፈጸም እነዚህን የድምፅ ቅጆች እንደዚሁ መሰረት አድርጎ እንዲንቀሳቀስ ከቴሌ ለመከላከያ መረጃዎቹ ተላልፈዋል ነው የተባሉት። ባለፈው አርብ ዕለት ነው በሳምንታዊ እንግዲህ መረጃ ስብሰባ ከቴሌና ዲዝኒ ጽቅጆች የተላለፉት ብለዋል የመረጃ ምንጮቹ። ይህንን ተከትሎ እንግዲህ በተለያዩ አካባቢዎች የድሮን ጥቃቶች ሊፈጸሙ ይችላሉ። ስለዚህ አስፈላጊ ጥንቃቄ እንዲደረግ ነው የመረጃ ምንጮቹ የገለጹት፣ በንጹሐን ላይ የሚደርሰው ጉዳት ለመቀነስ ሌላው የአፍሪካ ቀንድ መረጃዎችን ልጨምር። በአፍሪካ ቀንድ በተለይ በምስራቅ አፍሪካ ነው በእርግጥ የሱዳን በተመለከተ በሱዳን አልፋሽር በተባለ ከተማ ንጹሐን ስለዚህ ሰሜን ዳርፉር ንጹሐን የጦር ከለላ በማድረግ በርካታ ንጹሐን እንዲያልቁ ተደርገዋል ተብሏል። የሱዳን ትሪቢን የዘገበው ነው። በተመሳሳይ የሱዳን ሰሜናዊ ግዛት ደንጎላ ተብሎ የሚጠራው ዶንጎላ ተብሎ የሚጠራ የአየር ማረፊያ የነዳጅ ዲፖ ላይ በተፈጸመ የድሮን ጥቃት ነዳጅ ዲፖ እና አየር ማረፊያው ከፍተኛ ጉዳት ደርሶበታል ብለዋል ሱዳን ትሪቢን። በተመሳሳይ ደቡብ ሱዳን ትላንትና አሜሪካ የቪዛ እገዳ እንደምጥልባት ገልጻ ነበረ። ይህንም በተመለከተ ደቡብ ሱዳን ምላሽ ሰጥታለች። አሜሪካ አልተገነዘበችንም፣ ተፈናቃዮችን ወደ ስደተኛ ተመላሾችን ከመቀበል አንጻር እኛን አልተገነዘበችንም ሲሉ ጉዳዩን ለማስተባበል ሞክረዋል። ሌላው በምስራቅ አፍሪካ በሶማሌላንድ በኢትዮጵያ የውስጥ ጉዳይ፣ በሶማሊያ ውስጥ ጉዳይ፣ በሱዳን ውስጥ ጉዳይ ጣልቃ ገብታ የምትገኘውን አረብ ኤሚሬትስን በተመለከተ እንደዚሁ የቀረበውን ክስ ውድቅ አድርጋለች። አረብ ኤሚሬትስ በዳርፉር የዘር ፍጅት ተፈጽሟል። ለዚህ የዘር ፍጅት ደግሞ በማቀነባበር ተሳትፎ ማድረግ፣ መሳሪያ በማስታጠቅ በቀጥታ በጉዳዩ በመሳተፍ ለተደረሰው የዘር ፍጅት በኢንተርናሽናል ኮርት ኦፍ ጀስቲስ፣ በአለም አቀፉ የወንጀለኞች ፍርድ ቤት በአረብ ኤሚሬትስ ላይ ክስ ተመስርቷል። ይህንን ክስ አንድ ታዋቂ የአረብ ኤሚሬትስ ዲፕሎማት ጉዳዩን ውድቅ አድርገዋል። ያው ክርክሩ ግን እንደሚቀጥል ነው መረጃዎቹ የሚያሳዩት። እንግዲህ ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰባቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እንገናኛለን። የተከታተላችሁ ስለሆነ በእጅጉ አመሰግናለሁ። አሁንም በድጋሚ ሀሳብ አስተያየቶቻችሁን ላኩልኝ፣ እመለከታቸዋለሁ መልካም ሲ